ሰላም ጤና ይስጥልኝ። ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። በዛሬው የብስራት ሀተታ ፕሮግራማችን በሲቢኤ ኢትዮጵያ ፕሪምየር ሊግ የስድስተኛ ሳምንት ጨዋታዎች ዙሪያ ቆይታ እናደርጋለን። ፕሮግራሙን አዘጋጅት ወደ እናንተ ማድረሱ መላኩ ወልደ ሰንበት እና አንተነህ ታረቀ ከመላው የስዶ ባለሙያዎች ጋር በጋራ አሁን አብራናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ማለት ሰላም፣ እንዴት አለ? ለነለ፣ ሁሉ ሰላም፣ ሁሉ ሳምንቱ ሸጋ ነው። መልካም እንግዲህ በሳምንቱ አጋማሽ የሲቢ ኢትዮጵያ ፕሪሚየር ሊግ የስድስተኛ ሳምንት ጨዋታዎች ተከውነው ፍጻሜያቸውን አግኝተዋል። በእነዚህ ጨዋታዎች ዙሪያ ዛሬ ቆይታ እናደርጋለን። እንግዲህ ከባለፉት ሳምንታት ከአራቱ ሳምንታት በተለይ የመጀመሪያው ሳምንት ላይ 19 ግቦች ከመረብ አርፈው ነበረ። ከዛ በኋላ የመቀነስ አዝማሚዎች ነበሩ። ዳግም 19 ጎሎች በዚህኛውም ሳምንት ከመረብ አርፈዋል ያው ከአራቱ ሳምንታት ከፍ ያለ ጎል የተቆጠረበት ሳምንት ሆኖ አልፏል። እንግዲህ በርከት ያሉ ጨዋታዎች ተደርገዋል። በሀዋሳና በአዲስ አበባ ስታዲየም ናቸው ጨዋታዎች የተደረጉት ያው እንደተለመደ በሁለቱ ምድብ ተከፍለው፣ በእነዚህ ጨዋታዎች ዛሬ ዛሬ ቆይታ እናደርጋለን። በተለይም ደግሞ ትኩረት ስቡ የነበረው ጨዋታ የፋሲል ከነማና የድሬዳዋ ከተማ ጨዋታ ቆንጆ የሚባል ጨዋታ ነበር ለተመልካች። አዝናኝ እጅግ ሳቢ ብርቱ ፉክክር የተደረገበት ጨዋታ ነበረ። የሀገራችን እግር ኳስም የሆነ መልክ ያለው ጨዋታ የታየበት ነው። ብዙዎች ብዙ ያሉለት ጨዋታ ነው። በዚህ ጉዳይ ይህንን ጨዋታ በልዩነት እናነሳለን። ሌሎች ጨዋታዎችም የተደረጉ ጨዋታዎች አሉ። እነዚህንም ጨዋታዎች በወፈረ እንቃኛለን። ግን ዋነኛ ጉዳያችን የምናደርገው የፋሲል ከነማንና የድሬደዋ ከነማን ጨዋታ እንዳሰሳለን። ጨዋታው ከጎል በስተቀረ ሁሉም ነገር የነበረው ጨዋታ ነበረ። ይህን ጨዋታ እንመለከታለን ዛሬ እንዳልከው በሳምንቱ ካየናቸው እንግዲህ አስር ያህል ጨዋታዎች ተመልክተናል። ከተመለከትናቸው አስር ጨዋታዎች ግን ጎሎች የተቆጠሩበት በትካታ ጨዋታዎች አሉ። ነገር ግን ከነዚህ ጨዋታዎች ሁሉ ግን ምንም ጎል ያልተቆጠረበት የፋሲል ከተማና የድሬዳዋ ከተማ ጨዋታ ግን ለተመልካች ሳቢ የነበረ እስከ መጨረሻዋ የዳኛ ፊሽካ ድምጽ ድረስ በጉጉት የምትመለከተው ጨዋታ እንደነበረ ተመልክተናል። ይህ ጨዋታ ለአንዳንዶች እግር ኳሳችንን ጥልቀት ለሚተቹት ሰዎች ትንሽ ጥሩ ምስል ያሳየ ነው ብሎ መውሰድም ይቻላል። በሁለቱም መልከድ ሁለት አይነት የተለያየ ስታይል ያላቸው ክፍሎች ሁለቱም በመጡበት መንገድ ውጤት ለማምጣት ጥረት ሲያደርጉ ተመልክተናልና ና ይህ ጨዋታ እጅግ በጣም ማራኪ ጥሩ የነበረ ነው። እና ዛሬም እንግዲህ ይህን ጨዋታ በልዩነት የምንመለከት ይሆናል። አ ከዛ በፊት እንግዲህ ውጤቶቹን ለማስታወስ ያክል ሲዳማቡና ከመቀለ ሰባ እንደርታ ሐሙስ ላይ የተደረገ ጨዋታ ነው፣ ዜሮ ለዜሮ ነገር ደርሲ ካዳማ ሁለት ለአንድ በነገል ሊያርሲ አልቋል። ይህም ጨዋታ በመጨረሻው ደቂቃዎች ነገ ሊያርሲ ባስቆጠራቸው ግቦች ነው አሸንፎ የወጣው። በእጅጉ አስደናቂ ጨዋታ ነበር። ውሎላ አዲግራት ዩኒቨርሲቲን ከሀዋሳ ሀዋሳ ከነማ አንድ ለዜሮ አሸንፏል። ኢትዮጵያ ቡና ከኢትዮጵያ መድን ከፍተኛ ጉል የተቆጠረበት ጨዋታ ነው፣ ሶስት ለሁለት በኢትዮጵያ መድን አሸናፊነት የተጠናቀቀ ጨዋታ ነው። ኢትዮጵያ ንግድ ባንክ ከወላይታ ድቻ አንድ ለአንድ። ቅዱስ ጊዮርጊስ ካሪ የውሳና በ ሀዲያ ሆሳዕና አንድ ለዜሮ አሸናፊነት ተጠናቋል። ምድረገነት ሽሬን ከመቻል ያገናኘው ጨዋታ ይሄኛውም የቅዳሜ ዕለት ጨዋታ ነበር። በአዲስ አበባ ስቴዲየም ሁለት ለሁለት አቻ የተጠናቀቀ ጨዋታ ነው። በዚህም ጨዋታ ምድረገነት ሽሬ እጅግ ድንቅ ቡድን መሆኑን አሳይቷል። በመቻል ላይ ፍጹም የበላይነት ወስዶ ነበር። ይሄኛውም ጨዋታ ሁለት አቻ የተጠናቀቀ ጨዋታ ነው። አርባ ምንጭ ከተማን ከሸገር ከተማ ያገናኘው ጨዋታ በሸገር አንድ ለባዶ አሸናፊነት ተጠናቋል። ፋሲል ከድሬዳዋ ከተማ አሁን የምናነሳው ጨዋታ ለዜሮ ለዜሮ ያለቀ ጨዋታ ነው። ባህር ዳርን ከኢትዮ ኤሌትሪክ ያገናኙ ጨዋታ እንግዲህ ኢትዮ ኤሌትሪክ ሽንፈት አጋጥሞታል፣ በባህር ዳር ከተማ ማለት ነው። ያለመሸነፍ ጉዞ ተገትቷል። ይህኛውም ጨዋታ በእጅጉ ጥሩ የሚባል ጨዋታ የተመለከትንበት ጨዋታ ነበረ። ግን ከነዚህ ሁሉ ጨዋታዎች ቅድም እንዳነሳው ጎል የተቆጠረባቸው ለምሳሌ የኢትዮጵያ ቡናና የኢትዮጵያ መድን ጨዋታ አምስት ጎሎችን የተቆጠረበት ጨዋታ ነው። በጎል ደረጃ ብዙ ጎሎች የተቆጠረበት ጨዋታ ነው። ግን በተዝናኖት ደረጃና ብዙ ነገሮችን ወይም ደግሞ ብዙ እንዲታወራለት የሚያደርግ እንቅስቃሴ የታየበት ጨዋታ የፋሲል ከነማና የድሬዳዋ ከተማ ጨዋታ በእጅጉ ቀልብ ሳቢ ነበረ። ይህንን ጨዋታ እንመልከተው። በተለይ ደግሞ የታየው የአሰልጣኞች የታክቲክ ጦርነት ሜዳ ውስጥ ብዙ ሜዳ ውስጥ ያሉ ባለሙያዎችም ብዙ ያወሩለት ጨዋታ ነው። በዚህ ጨዋታ ላይ በተለይ ደግሞ የፋሲል ከነማ ቀድም እንዳነሳው ይዘው የገቡት አቀራረብ የየራሳቸው አቀራረብ ያላቸው የራሳቸው መልክ ያላቸው ቡድኖች ናቸው። በዛ መልካቸው ታዲያ ሜዳ ላይ በተለዋዋጩ የታክቲክ ባህሪያቸው በደንብ ተመልክተናቸዋልና ይህን ጨዋታ በቀዳሚነት እንመልከት ነው እንግዲህ ይሄ ጨዋታ ስትመለከት ሁለት የተለያየ እምነት አቋም ያላቸው አሰልጣኞች የሚመሩታቸው ቡድኖች ናቸው የተጫወቱት። እንግዲህ አሰልጣኝ ታገሱ እንዳለ እንግዲህ ኳስን ፖሰስ አድርጎ የሚጫወት ቡድን የሚገነቡ አሰልጣኝ ሆኖ ተመልክተናቸዋል ባለፉት ሶስት አመታት፣ እንዲሁም አሰልጣኝ ዮሀንስ ሳሌ ደግሞ በጥብቅ መከላከል በፈጣን ማጥቃት ጨዋታዎችን ይዘው መውጣት አሸንፈው መውጣት የሚያስቡ የሚፈልጉ አሰልጣኝ እንደሆኑ እንደዚሁ ባለፉት ጊዜያት በሰሯቸው ቡድኖች ላይ ተመልክተናል። እንግዲህ አሰልጣኝ ዮሐንስ ሳሌ ጎል ማስቆጠር ባይችሉ እንኳ ጎል በቀላሉ የማይቆጠርበት ቡድን የሚገነቡ አሰልጣኝ ናቸው። ባለፈው እሁድ ቅዳሜ በተደረገው ጨዋታ ላይ እንግዲህ ይህንን በሁለቱም ቡድኖች ላይ ተመልክተናል። ነገር ግን በዚህ ጨዋታ ላይ እንግዲህ አሰልጣኝ ዮሐንስ ሳሌ የያዙት ፋሲል ከተማ አሰልጣኙ ከሚታወቁበት የኳስ ቁጥጥርም ወጣ ብለው በፖልፖሰስም በድሬዳዋ ላይ ብልጫ ውስጥ ተመልክተናል። ከረፍት በኋላም ከረፍት በፊትም በነበረው እንቅስቃሴ ውስጥ ኳሱን ተቆጣጥሮ በመጫወት ረገድ ከድሬዳዋ ከተማ የተሻለ ሆኖ ተመልክተናል። ይህ አንዱ ፋሲል ከተማን በዛ ጨዋታ ላይ ልዩነት የፈጠረበት ነበር፣ ብሎ መውሰድ ይቻላል። እንግዲህ ቀደም ሲል እንደገለጽኩል የድሬዳዋ ከተማ ቡድን በተለይም አሰልጣኝ ይታገሱ እንዳለ ከያዘው ካምና ጀምሮ ኳስን በጣም ፕሮሰስ አድርጎ የሚጫወት በኳስ ቁጥጥር የበላይነት ላይ መሰረት በማድረግ ውጤቶችን የሚቀይር ቡድን ነው። ነገር ግን በዚህ ጨዋታ ላይ ግን ይህን እንዲያደርግ አልተፈቀደለትም ነበረ እንግዲህ አሰልጣኝ የታገሱ ቡድን ኳስን ተቆጣጥሮ ከስር ጀምሮ መስርተው በመውጣት ነው የሚታወቁት። ነገር ግን በዚህ ጨዋታ ላይ ግን አሰልጣኝ ዮሐንስ ሳህሌ ቡድናቸው ይህንን እንዲያደርግ ለድሬዳዋ አልፈቀዱለትም ነበር። ገና ኳሱን ከመሰረቱ ፕሬስ እያደረጉ እየተቀበሏቸው ብዙ የጎል ማግባት አጋጣሚዎችን ፈጥረዋል። በዚህ ጨዋታ ላይ በፈጠሩት የጎል ማግባት ከተመለከትክም እንግዲህ ወደ አስራ አራት ያህል የጎል አጋጣሚዎችን መፍጠር የቻለው ፋሲል ከተማ ነው። በዚህ ረገድ ድሬዳዋ ከተማ በዚህ ጨዋታ ላይ እንግዲህ ወደ ስምንት ያህል የጎል አጋጣሚዎችን የፈጠረው ሶስት የተሳኩ ሙከራዎችን የነበሩ ድሬዳዋ፣ ፋሲል ከተማ በአንጻሩ ወደ ሰባት የተሳኩ ሙከራዎች ነበሯቸው። ይህም ልዩነቱን የሚያሳይ ሆኖ እናገኘዋለን። እና የአሰልጣኝ የዋንሳሌ ቡድን በዚህ ጨዋታ ላይ በማጥቃቱም በመከላከሉም በኳስ ቁጥጥሩም የተሻለ ቡድን ሆኖ ተመልክተነዋል፣ በተለይም ከረፍት በፊት በነበሩት ጊዜያት። አሰልጣኙም ከጨዋታው በኋላ ተናግረዋል፣ ጨዋታውን መጨረስ የነበረብን ከረፍት በፊት ነበር ሲሉ የተናገሩበት ሁኔታም አለ። ከረፍት በፊት በርካታ የጎል አጋጣሚዎችን ፈጥረዋል። አሰልጣኝ ዮሐንስ ሳሌ ቡድን የሚያስቆጩ ኳሶችን ናትናኤል የሳቱት ኳስ ምናምን ስጠቅስ ብዙ ኳሶችን ጎል ሊሆን የሚችሉ ኳሶችን ፈጥረዋልና በዚህ ጨዋታ ላይ አሰልጣኝ ዮሐንስ ሳሌ ይዘው የቀረቡት ቡድን ፍጹም ከተጠበቀው በላይ የነበረ ቡድን እንደነበረ በደንብ ተመልክተናል። ይሄ ብቻ ሳይሆን የአሰልጣኝ ዮሐንስ ሳሌ ቡድን በዚህ ጨዋታ ላይ በአካል ብቃቱም ከድሬዳዋ ከተማ በጣም በጣም በጣም በልዩነት ሊባል በሚችል ደረጃ ላይ በደንብ ታይቷል። የእንቅስቃሴው በአጠቃላይ ፋሲል ላይ ለተመለከትነው አጠቃላይ ሁኔታ ትልቁ መሰረት የነበረው የተጫዋቾቹ የመጫወት ፍላጎት ከፍተኛ መሆኑ። እንደዚህ አይነት ስሜት ፍላጎት ደግሞ የሚኖረው ፊዚካሊ ፊት መሆኑ ስትችል ፊት መሆኑ ስትችል፣ ምንም ነገር ማድረግ ትችላለህ። ያለህን ችሎታም አውጥተህ መጠቀም ትችላለህ። እነዚህ ተጫዋቾች እንግዲህ የፋሲል ከተማ ተጫዋቾች ባለፈው ዓመትም እዚህ ቡድን ውስጥ የነበሩ ተጫዋቾች ናቸው። አብዛኞቹ ተጫዋቾች ይታወቃሉ እዚህ ቡድን ላይ ነገር ግን ከአምናው ግን አንድ ነገር ግን ተሻሽለው እንደመጡ መናገር ይቻላል። አዎ በቃ የመጫወት ፍላጎታቸው በጣም ከፍተኛ ነው። በአሰልጣኙ ውበቱ አባተ ስር በነበረው ፋሲል ከተማ ውስጥም የመጫወት ፍላጎቶች አሉ፣ ነገር ግን በዚህ ደረጃ ግን ነበረ ብሎ መውሰድ አይቻልም እና ዘንድሮ ላይ ጨምረው የመጡት ነገር አለ። ያ ደግሞ አሰልጣኙ የሰጡት በዚህ በአካል ብቃት ረገዱ ላይ ተጫዋቾቹን በደንብ ብቁ እንዲሆኑ አድርገዋቸዋል። አንዳንድ ጊዜ ከዚህ በፊት አንዴ ጋርዚያቶ የሚባል አሰልጣኝ ኢትዮጵያ ውስጥ በመጣበት ጊዜ የተናገረው ነገር አለ። እኔ ለኢትዮጵያውያን እግር ኳስ ተጫዋቾች ኳስ እንዴት መጫወት እንዳለባቸው አላስተምራቸውም። እሱ ነገር አላቸው፣ የሌላቸው ግን በአካል ብቃቱ ላይ ፊት መሆን ነው። ያላቸውን አቅም ችሎታ እንዲያወጡ ሊያደርግ የሚችል የአካል ብቃት ደረጃ ላይ ግን አይደሉም። ስለዚህ ያንን እሰጣቸዋለሁ፣ ያንን ለመስጠት ነው የመጣሁት ብለው የተናገሩት ሁኔታ አለና፣ አሁን ላይ አሰልጣኝ ዮሐንስ ሳሌም ያንን እያደረጉ ይመስልኛል። ፋሲል ከተማ ላይ በቃ ልጆቹ ጋር ያለውን ነገር ተረድተዋል። ስለዚህ የሌላቸው ላይ መስራት እንዳለባቸው አውቀዋል። ያንን ደግሞ ሰርተው በዚህ አጭር ጊዜ ብዙ ጥያቄም ሲነሳ የነበረው ብዙ ጥያቄም ሲነሳ የነበረው እነዛ ነበር። በተለይ በደጋፊው የመጫወት ፍላጎት ማነስ፣ ለማሊያ የሚጫወት ተጫዋች የለም ወይ የሚል ጥያቄ አምና ተደጋግሞ ይነሳ ነበር። በዚህኛው አመት ግን ጥሩ የመነቃቃት ስሜት አለው እንዳልከው፣ የአሰልጣኙ ሚና ከፍተኛ ነው የሚሆነው። ይህን ነገር ለማድረግ በተጫዋቾች ላይ ይህን ሀሳብ ለማስረጽ ትልቅ ስራ እንዳለ ግልጽ ነው። ግን እዛ ሜዳ ላይ የሚታየውም ያንን ነው። በተለይ የመጫወት ፍላጎታቸው ከፍ ያለ ነበር በእጅጉ በሁሉ በየሁሉም የሜዲያ ክፍል ላይ ተጫዋቾቹ በደንብ እንደ ቡድን የሚያጠቃ እንደ ቡድን የሚከላከል ቡድን ነው። በተለይ አማካይ ክፍሉ ላይ ብልጫ ሲወስድ በድሬዳዋ ከተማ በዛ በኳስ ቁጥጥር የሚታወቀው ድሬዳዋ ከተማ ግን ኳስ እንዲያጣ የሆነው በመጀመሪያው አርባ አምስት ደቂቃ የሚገርመው ነገር ሀያ ደቂቃ ላይ ድሬዳዋ ከተማ ከ ራሱ የሜዳ ክልል መውጣት አልቻለም ነበር። አንድም ሙከራ አላደረገም ነበር። ሀያ ደቂቃዎች በፋሲል ከነማ የበላይነት ነበር። ይሄ ሄደው ከዛ በኋላ ነው አንዳንድ የተቆራረጡ ነገሮች ድሬዳዋ ማግኘት የቻለው እና ያንን ነገር ሲያደርግ ቡሩ በደንብ እንደ ቡድን ኦርጋናይዝ የሆነ ቡድን እንደ ቡድን መጫወት የሚፈልግ እንደ ቡድን ማጥቃት እንደ ቡድን የሚከላከል አይነት ቡድን እንደሆነ በደንብ ትመለከተዋለ እና ያ ስሜቱ በደንብ መጥቷል። ፋሲል ያንን ነገር መረዳት ማወቅ በቃ የአሰልጣኝ ኳሊቲ የሚለካው በእንደዚህ አይነት ነገር ነው። በቃ ልጆቹ ጋር ያለውና የሌለውን ነገር መጀመሪያ ላይ መለየት፣ አሰልጣኝ የትኛውንም ታክቲክ ከመተግበሩ በፊት ልጆቹ ጋር ምን አለ የሚለውን ነገር መረዳት ያስፈልጋል። ዝም ብለህ አምጥተህ የፈለግከውን ታክቲክ መጫን ሳይሆን ልጆቹ ጋር ያለው አቅም፣ እንደ ቡድን ያለው አቅም ምንድን ነው፣ የሌለው ምንድን ነው የሚለው የአሰልጣኝ የመጀመሪያው ስራ ይመስለኛልና አሰልጣኝ ዮሀንስ ሳሌ ያንን አድርጓል ብዬ ነው ማምኖና አሰልጣኝ ዮሀንስ ሳሌ እንግዲህ ከዚህ በፊት በነበሩት ተለያዩ ቡድኖች ውስጥ በናሽናል ቲም እንግዲህ ሲሰሩ ተመልክቻቸዋለሁ። ነገር ግን ዘንድሮ ላይ የመጡበት መንገድ ግን እውነት ለመናገር እኔ ትንሽ ባለፈው አዋሳ ላይ የሚያደረጓቸውን ጨዋታዎች እንደዚሁ የተመለከትኩበት ሁኔታ አለና ከዛ በተለየ መንገድ ራሳቸውን ትንሽ ቀይረው አሻሽለው የመጡ ይመስለኛልና ጥሩ ፋሲል ከተማ ማንም በዚህ ደረጃ በዚህ ወቅት ላይ የሚጠብቀው አልነበረምና አሁን ላይ ግን ፋሲል ከሚጠበቀው በላይ ጥሩ ደረጃ ላይ እንዳለ ተመልክተናልና እንግዲህ ይሄንን ምን ድረስ አስጠብቀው ትሄዳል አሉ የሚለው ራሱን የቻለ ጥያቄ ሆኖ ሳለ፣ ነገር ግን አሁንም በትዕግስት ደጋፊውም መታገስ ከቻለ እየተሻሻለ የሚሄድ ቡድን ይኖራቸዋል ብዬ አስባለሁ። አሰልጣኙ ጋር። በድሬዳዋ በኩል ግን ድሬዳዋ ከተማ እኔ ዘንድሮ ላይ በጣም ውጤታማ ይሆናሉ ብዬ ከምጠብቃቸው ቡድኖች አንዱ ድሬዳዋ ከተማ ነው። ምክንያቱም በቡድኑ በስብስብ ውስጥ ያሉ ተጫዋቾች እውነት ለመናገር በሌሎች ክለቦች ካለው ስብስብ የተሻለ ስብስብ ያለው ነው። ምናልባት ሶስት የተሻለ ስብስብ ያላቸው ቡድኖች ቢጠቀሱ አንዱ ድሬደዋ ነው የሚሆነው ብዬ ነው ማምነውና በጣም ብስለት ያላቸው ወጣት ተጫዋቾች ያሉበት፣ ሲኒየር ተጫዋቾችም ያሉበት ሁሉንም ያማከለ ስብስብ አለው። በየ ቦታው ላይ ደግሞ ስቴሽኖቹን መምራት የሚችሉ ተጫዋቾች አሉት። አጥቂ ላይ ብትሄድ ማማካይ ላይ ተከላካዩ ላይም እንደዚህ አይነት ነገር አላቸው። በአብዛኞቹ ተጫዋቾች ደግሞ የኳስ ስኪላቸው ከፍተኛ የሆኑ ተጫዋቾች አሉበት በዚህ ቡድን። ስለዚህ ከዚህ ቡድን ከዚህ የተሻለ እንቅስቃሴ ይጠብቃሉ። ሌሎችም ማንም የክለብ አመራሮችም ይህን ይጠብቃሉ ብዬ ያስባሉ፣ ዘንድሮ ላይ ምክንያቱም ዘንድሮ ሁለተኛ አመቱ ላይ ነው ቡድኑ። አሁን ከአምናው ዘንድሮ የበለጠ የተብላላ ቡድን ነው። ድሬዳዋ ከተማ ስለዚህ ከዚህ የተሻለ እንቅስቃሴ ከድሬዳዋ ይጠበቃል። በቀደም በቀላሉ ነው፣ በእንግዲህ የኳስ ቁጥጥር የበላይነቱ የተወሰደባቸው የማጥቃት የበላይነቱ የተወሰደባቸው ምናልባትም መጨረሻ ላይ ጥሩ የሆኑበት ሁኔታ አለ። የዛ ጥሩነት ደግሞ የነዛ እየወረደ ማምጣት በከፍተኛ ኢንቴንሲቲ ነበር የሚጫወቱ የነበሩት። ስለዚህ እንደዛ እየሆኑ ሲሄዱ ጎሎች ማስቆጠር ካልቻልክ ዩርክ ትመጣለ ምናልባት ተሸንፈ ልትወጣ የሚችልበት ምድል ይፈጠራል። የፋሲል ከተማ ተጫዋቾች ከረፍት በኋላ የነበራቸው ኢነርጂ ቢኖርም ነገር ግን በራስ መተማመናቸው ላይ ግን በተወሰነ ደረጃ የቀነሰባቸው ነገር ነበር። ምክንያቱም ጎሎች ስኮር አላረቁ። ስለዚህ በኳስ ቁጥጥሩ በልቷል። በሁሉም ነገር ብልጫ ወስደዋል። በሁሉም ነገር ብልጫ በወሰድክበት ነገር ጊዜ ደግሞ ጎል ማስቆጠር አለብ ያን ጎል ማስቆጠር አልቻሉም እነሱና በዛ የተነሳ እየወረዱ ትንሽ በራስ መተማመናቸው ትንሽ እየወረደ የመጣበት ሁኔታ ነበርና በዛ ሰዓት ላይ ነው ድሬዳዋ ትንሽም ቢሆን እየተሻለ ወደ ጎሎቹ ጋር መቅረብ ሙከራዎችን ማድረግ እየቻሉ። ከዛ ውጭ ግን ድሬዳዋ ከተማ ከሚጠበቀው ያህል ነበር ብዬ ለማለት እቸገራለሁ። ምክንያቱም ቡድኖች እንደዚህ ጫና ሲበዛባቸው ሊያወጡት የሚችሉ ተጫዋቾች ድሬዳዋ ውስጥ የሉም፣ አይደለም እንደዛ ፕሬስ አድርገው በሚመጡበት ሰዓት ላይ እነሱ ምን ማድረግ ነበረባቸው የሚለውን ነገር ያንን የሚገባቸው ተጫዋቾች አሉት። ያን ልዩነት ሊፈጥሩ የሚችሉ ልጆች እንዳሉት አውቃለሁ፣ ነበሩትም። ነገር ግን ያላቸውን ነገር እንኳን ለማድረግ ግን አልቻሉ። ያ ደግሞ እንደ ቲም እኔ ከተመለከትኩት አንጻር የግሌን የምናገረው በአካል ብቃቱ ረገድ ድሬዳዋ ከተማ አሁንም ብዙ መስተካከል ያለበት ነገር እንዳለ ይሰማኛል። ልጆቹ አቅሙ እያላቸው ለማድረግ ግን አልቻሉም። ያ ደግሞ አካል ብቃቱ ላይ ልዩነት ስለነበረ ነው። የነዚን የነዚን ፍጥነት ጉልበት መቋቋም አልቻሉም። አብዛኞቹ ተጫዋቾች በግልም ራሳቸውን መጠየቅ ያለባቸው ይመስለኛል። አሁን ላይ በአካል ብቃት ፊት መሆን ከአሰልጣኝ ብቻ የሚጠበቅ ጉዳይ አይደለም በዚህ ዘመን። ስለዚህ ራሳቸውን በአካል ብቃት ረገድ ብቁ ማድረግ ይጠበቅባቸዋል። አንዳንዶቹ እንዲያውም ከትሬኒንግ የመጡም ማይመስሉ ተጫዋቾች አሉ በቡድን ውስጥ። ስለዚህ እነዚህ ተጫዋቾች ራሳቸውን መፈተሽ አለ። አብዛኞቹ ተጫዋቾች በዚህ ረገድ ራሳቸውን መፈተሽ እንዳለባቸው ይሰማኛል እና ያ አለመሆኑ ልዩነት ፈጥሮ በዛ ጨዋታ ላይ የልዩነቱ ትልቁ ሚስጥር በሁለቱ ክለቦች መካከል በዋናነት የሚጠቀሰው በአካል ብቃት ረገድ፣ በአካል ብቃቱ ረገድ ፋሲል ከተማ ፍጹም የበላይነት ነበረው። ልዩነቱን የፈጠሩትም በዛ ነው። አይተንኩና አንድ ላይ ያጠቃሉ፣ አንድ ላይ ይመለሳሉ፣ አንድ ላይ ያጠቃሉ፣ አንድ ላይ ይመለሳሉ። እነዚህ ጋር ስትመጣ ግን መቆራረጦች አሉ። ከሜዳቸው ለመውጣት በጣም ሲቸገሩ ነበር። ስለዚህ መጨረሻ ላይም ያንን እንቅስቃሴ ማድረግ የቻሉት እነሱ ስለፈቀዱላቸው እንጂ እነሱ በእንቅስቃሴ የበላይነት ወስደው አይደለም። ስለዚህ እዚህ ጋር መስተካከል ያም ሆኖ ግን ያም ሆኖ ግን ደስ የሚለው ነገር በሁለቱም ረገድ ሁለት የተለያዩ በቃ ተመልካች፣ እግር ኳስ ማለት እንደዚህ ነው። ጎሎች ከምንም በላይ ያስደስታሉ። ነገር ግን ደግሞ ቡድኖቹ ደግሞ የራሳቸውን ቅርጽ ይዘው መጥተው በመረጧቸው በተዘጋጁባቸው ነገር ሲጫወቱ ደግሞ ተመልካች ማየት መመልከት የሚችለው ነገር ይኖራል። ና እኔ በዛ ጨዋታ ላይ የተመለከትኩት ይሄንን ነው። ደስ የሚል ነገር ሁለቱ ጋር ምን እንደሚያስቡ ምን እንደሚፈልጉ የሚገባህ ነገር ነበረ። ስለዚህ ሁለቱንም ቡድኖች ማድነቅ ተገቢ ይመስለኛል። ከነ ችግራቸው ከነ ድክመታቸው ቢሆን ግን ማድነቅ ግን ያስፈልጋል። በቃ እግር ኳስ እንደዚህ ነው እና ሌሎች ቡድኖችም ሌሎች አሰልጣኞችም እንደዚህ አይነትም በቃ የሚመስል ነገር እግር ኳስ የሚመስል ነገር የሆነ የሚታሰብ ነገር እንዳለ ተመልካቹ ሊያየው የሚችለው ነገር ካለ መለወጥ ማደግ ይቻላል ብዬ ስ በተለይ ደግሞ ኳስ ዶሚኔት ከተደረጉ በኋላ ድሬዳዋ ከተማ ላይ ኮች ይታገሱ የተለዋዋጭ አጫወት መንገድ ሲከተሉ የነበሩበት ነገር ለእኔ አስደንቆኛል። ምናልባት ያው ከዚህ በፊት ኳስ ይዘው ይጫወታሉ ምና፣ ይታወቃሉ፣ ጥሩ አሰልጣኝ ናቸው፣ ወጣት ናቸው፣ የሆነ ሀሳብ አላቸው ምናም። ግን ያንን ሀሳባቸውን በሜዳ ላይ በእንደነዚህ አይነት ትልቅ ፈተኝ ጨዋታዎች ላይ እንደዚህ አይነት መንገዶችን መከተል ወይም ደግሞ ቶሎ ቡድንህ ሲበለጥ ቡድንህ አሁን አብዛኛውን ጊዜ የኢትዮጵያ ፕሪሚየር ባየዋቸው ጨዋታዎች አንዳንዴ የአሰልጣኞች ሚና ምን ይሆን ብዬም የማነሳባቸው ጥያቄዎች አሉ። ምክንያቱም ቡድናቸው የበለጠ ፍርክስክስ ወጥቶ ቁጭ ብሎ የሚያዩ አሉ፣ ቢያንስ የሆነ ነገር ለማስተካከል የማይሞክሩ አሉ። እና ያንን ባየውበት ዓይኔ ግን ይሄኛው ምናልባት ኮች ዮሐንስ ልምድ ያላቸው አሰልጣኝ ናቸው በብዙ ነገር ከኮች ሲታገሱ የሚበልጡ ናቸው በብዙ ነገር ያንን ጫና ግን በዛ መንገድ ሊቀለብሱበት የሞከሩት ያንን ጎል ራሱ አይቆጠርባቸው አስጠብቀው የወጡበት መንገድ በእጅጉ የሚደንቅ ነበርና የኮች ታገሱ ሚና ዛ ላይ የነበረው ነገር ቀያሪዎቻቸው በአማካይ ክፍሉ ብልጫ ተወስዶባቸዋል ኳስ አተዋል። ከዛ በኋላ ኳስ ያጡበት መንገድ ደግሞ በሌላኛው መንገድ ጎል ስኮር ለማድረግ ሄዱበት መንገድ መስመሮችን የሚጠቀሙበት የነበረው መንገድ በእጅጉ የሚደንቅ ነበር። ከዛ ባሻገር ግን አንድ መነሳት ያለበት በዛ ጨዋታ ላይ ጎልቶ የሚጠቀሰው የግብ ጠባቂው አብዩ ካሳዬ ብቃት በእጅጉ የሚደንቅ ነበር። ብዙዎች አሁን ስለ አብዩ ሲያወሩ ጎል ከማዳኑን ብዙ ጊዜ ተደጋግሞ ይነሳል። ጎል ያዳነበት መንገድ በእጅጉ የሚደንቅ ነው። ምንም ጥያቄ የለውም። ያው የበረኛም ስራ ጎል ማዳንም ስለሆነ ግን ከዛ ባሻገር ነው ያየሁት። የድሬዳዋ የማጥቃት እንቅስቃሴዎች የሚመጡት ከአብዩ የሚነሱ ኳሶች ነበሩ። እኔ በጣም እግሩ በእግሩ የሚጫወትበት መንገድ በእጅጉ የሚደንቅ ነበር። አሁን የዘመናዊ እግር ኳስ እንደዚህ አይነትን ነገር ይፈልጋል። ምንድን ነው በረኞች ኳስ መጫወት አለባቸው። ቡድናቸውን ማገዝ አለባቸው። መስረቱ እንደወጡ ይደረጋል። ምናም በዘመናዊ እግር ኳስ ነጋርድ ወላል፣ ሌሎች እነዚህ ፖዚሽናል ፉትቦል የሚጫወቱ አሰልጣኞች እንደዚህ አይነት ነገር ይፈልጋሉ። እና አብዩ ላይ ያየሁት ኳሊቲ በእጅጉ ደንቆኛል። ለእኔ በተለይ መስመር ላይ የሚጥላቸው ኳሶች በጣም የተመጠኑ ናቸው። ፓሱ አኩሬት ነው በጣም እና በሱ ከሱ የሚነሱ ኳሶች በእጅጉ የፋሲል ከነማን የተከላካይ ክፍል የሚፈትኑ ነበር። ከአንዴም አራት ጊዜ የተመለከትኳቸው ሙከራዎቹ እነዚያ ሙከራዎች ከአብዩ የተነሱ ኳሶች ናቸውና፣ ምናልባት አሁን ስላወከር ኑሮ አጨብጭበናል። በግብጹ በግብፁ ባሳየው እንቅስቃሴ ወይም እያሳየ በነበረው በፕሪሚየር ሊጉም፣ በዚህኛው ደግሞ አብዩ ካሳው ምናልባት ይህኛውን ብቃቱን ይዞ የሚቀጥል ከሆነ ለኢትዮጵያም ሌላ ከካወከሩ ራ በመቀጠል ሌላ ተስፋ የሚሆን አይነት አብዩ ካሳውንን ወይም ደግሞ ግብ ጠባቂ እያየን እንዳለ ተመልክቻለሁ። ና በዛ ጨዋታ ልዩነት ፈጣሪም ስለሆነ ፋሲል ከነማ ዶሚኔት ባደረገባቸው ሰዓቶች በርካታ ያለቀላቸው የግብ እድሎች ተፈጥሯል። እነዛን የግብ እድሎች አምክሯል። ከዛ ባሻገር ደግሞ ለቡድኑ የማጥቃት ሀይል ሆኖ አይተን አይቼዋለሁ፣ እና ከዛ አንጻር እሱን ለማንሳት ስለፈለግኩ ነው። አሁን አሁን ድሬዳዋ ላይ ጠፋ እንጂ ድሮ ጥሩ ግብ ጠባቂዎች ከሚፈሩባቸው አካባቢዎች አንዱ ድሬዳዋ ነው። ከነ ተካበ ጀምሮ እየቆጠርክ ስትመጣ ብዙ ጥሩ ግብ ጠባቂዎች ከድሬዳዋ ይፈሩ ነበር። ከድሬዳዋ ጥሩ ግብ ጠባቂ ብቻ ሳይሆን በእጃቸው ብቻ ሳይሆን በእግራቸውም መጫወት የሚችሉ ጥሩ ግብ ጠባቂዎች ነው ከድሬዳዋ ሲፈሩ የነበሩት። ና ድሮ ድሮ እንግዲህ ተካበ ዘውዴ ምንም ልታወጣለት የምችለው ግብ ጠባቂ አይደለም። በእጁ ይጫወታል። በእግሩ በደንብ መጫወት ይችላል። ይሄ ከዛ በኋላ እንዳልካቸው ነበረ። አሁን የመድኑ አሰልጣኝ አምባዬ በፍቃዱ በእግሩ በጣም መጫወት የሚችል ግብ ጠባቂ ነው። ሌሎቹም የረሷቸው አሉ። ከድሬዳዋ የሚወጡ ግብ ጠባቂዎች ብዙዎቹ በእግራቸው በደንብ መጫወት የሚችሉ አሁን ካለው ዘመን በፊት የቀደሙ ተጫዋቾች፣ ግብ ጠባቂዎች ከዛ ይፈሩ ነበር ና ከእነዚህ ውስጥ ደግሞ አሁን ላይ ደግሞ ዘመኑ ፈቅዶ ደግሞ አብዩ ካሰሙን መጥቷል ና አብዩ በጣም ጥሩ ግብ ጠባቂ ነው። ባለፈው አመት እንዲያውም ወጣት ቡድን ላይ ሄዶ ከወጣት ቡድኑ ጋር የሆኑ የውጤት መንገራገጮች መጡና ድሬዳዋ ላይ የመጫወት እድሉን በተወሰነ ደረጃ ያጣበት ሁኔታ መጣ እንጂ አብዩ ካሳውን ኮንፊደንሱን እየሰጠው ከመጣ ከዚህ በላይ እያደገ መውጣት የሚችል አቅም ያለው ለዘመኑ ፉትቦል የተፈጠረ ድንቅ ግብ ጠባቂ ነው አብዩ። በእግሩ እንደፈለገ ወጥቶ መጫወት ይችላል። ቡድኑን ማገዝ ይችላል። ቡድኑ ሞር በማጥቃት ላይ እንዲመሰረት ያደርጋል። አሁን ቅድም እንዳይጠቀስከው በዚህ ጨዋታ ላይ ብቻ ሳይሆን በሌሎች ጨዋታዎች ላይ ካብዩ የሚወጡ እግር የሚወጡ ኳሶች አደገኛ ኳሶች ናቸው። በዛ ላይ የተቃራኒ ቡድን ይሄ በመልሶ ማጥቃት ለማን እንዳያጠቃ ደግሞ የሚያደርግም አብዩ በጣም በኮንፊደንስ ነው የሚጫወተው፣ ወጥቶ ነው የሚጫወተው። ስለዚህ አብዩ ለድሬዳዋ ጥንካሬ አንዱና ትልቁ መሰረት ነው ብሎ መውሰድ ይቻላል። በተለይም ደግሞ አሁን ቡድን ውስጥ ካሉ ተጫዋቾች አቅም አንጻር አሁን በቡድን ውስጥ ኳስ መስርተው መጫወት የሚችሉ ኳስ እግራቸው ሲገባ ምቾት ያላቸው ብዙ የተከላካይ የአማካይ ስፍራ ተጫዋቾች አሉት። ስለዚህ ለእነሱ ደግሞ የበለጠ ምቹ ሚሆን ደግሞ ግብ ጠባቂ አለ እና በዚህ ረገድ ድሬዳዋ ከተማ ቀደም ሲል እንደነገርኩ ከዚህ በላይ ልዩነት መፍጠር ይችላል። በሊኩ ላይ በቃ አቅም አለው ከዬ ከኋላ ያለው የመጫወቻ ክፍሎች በሙሉ በየስቴሽኑ ላይ በጣም ምርጥ የሚባሉ ተጫዋቾች አሉት። በፊት ላይ ደግሞ መሐመድ ናስርን የመሰለ ወጣት ድንቅ አጥቂ ስፍራ ተጫዋች አለው። እነ ያሬድ አሉ ማህል ላይ ማሁኑም በማጥቃቱም በመከላከሉ የሚያግዙና ድሬዳዋ ከዚህ በላይ መሄድ ይችላል። አብዩ ካሳሁን ግን አሁን ቀደም ሲል እንዳልከው ወደፊት እንግዲህ የኢትዮጵያ ናሽናል ቲም ተተኪ ነው ብሎ መውሰድ ይቻላል። አሁን ባለው ጊዜያዊ አቋም ወይም ደግሞ አሁን ባሉት የበረኞች አቅም ጥሩ ወጣት ከመሆኑ አንጻር ወደፊት ተስፋ ካላቸው ተጫዋቾች መካከል ወይም ደግሞ ግብ ጠባቂዎች መካከል አንደኛው ነው ብሎ መጥቀስ ይቻላል። ለሁሉም በዚህኛው ጨዋታ ብዙ የምንልለት ወይም ደግሞ እንደዚህ እንድንወራለት እድል የሚከፍት ጨዋታ ስለሆነ በእጅጉ ሁለቱም አሰልጣኞች ሊመሰግኑ ይገባል። በእርግጥ ስራቸው ነው፣ ግን እንደነዚህ አይነት ባለፉት ሳምንታት ብዙ ብዙ ፉክክር የተደረገባቸው ጨዋታዎችን አይተናል። በእርግጥ ግን ባለፉት ሳምንታትም እንደነዚህ አይነት ይህኛውን አይነት ጨዋታ አልተመለከትንም። በደንብ በደንብ እንደዚህ አይነት የታክቲክ ፍልሚያም የታየበት በጨዋታም ደረጃ ተመልካችን የሚይዝ አዝናኝ የሚሆነ በተለይ ደግሞ አዲስ አበባ ስቴዲየም ላይ እንደነዚህ አይነት ጨዋታዎች ላይ ከባዶዎች ነበሩ ጨዋታዎቹ። በደም ከሜዳው ጋር በተያያዘ ብዙ ጨዋታዎችን ለማየት እድል አልሰጠንም ነበር። ምናልባት የሀዋሳዎቹ ጎል የሚቆጠርባቸዋል እንደያ ነው ወይም ደግሞ በጨዋታ ረገድም ኳስ ይዞ ለሚጫወት ቡድን ጥሩ የሆነ ፖሰስ ለማድረግ ይመቻል አይነት ነገር ግን የአዲስ አበባ ስቴዲየም ከሜዳውም አንጻር፣ ከዛ አንጻር ብዙ ነገሮችን እንዳና ይሆናል። ግን በዚያም ውስጥ ሆኖ ይሄኛውን ጨዋታ አይተናልና ካሉት ጨዋታዎች ሁሉ ይሄኛው የሳምንቱ ጥሩ ጨዋታ የተጫወተ ነው ብሎ መውሰድ ይቻላል ብሎ መውሰድ ይቻላል። እንግዲህ በሳምንቱ ቀደም ብዬ እንደጠቀስኩት 19 ግቦች አርፈዋል። የኢትዮጵያ የሲቢኤ ኢትዮጵያ ፕሪሚየር ሊግ የስድስተኛ ሳምንት በእንዲህ ባለ መልኩ ተጠናቋል። ነገ ደግሞ የሰባተኛ ሳምንት የሲቢኤ ኢትዮጵያ ፕሪሚየር ሊግ ወደ ሜዳ ይመለሳል። እንደተለመደው በሐዋሳና በአዲስ አበባ ስታዲየም ነው ጨዋታዎቹ የሚደረጉት። ነገ እንግዲህ በዘጠኝ ሰዓት በ ሐዋሳ አዳማ ከተማን ከባህር ዳር ከተማ ያገናኛል። ወላይታ ድቻን ከወልዋሎ ዓዲግራት ዩኒቨርሲቲ በተመሳሳይ ዘጠኝ ሰዓት ላይ ኢትዮጵያ መድንን ከነገሌ አርሲ 12 ሰዓት ላይ የሚጫወቱ ነው የሚሆነው። ሮቡ ቡድ ደግሞ መቻል ከሲዳማ ቡና ቀን ሰባት ሰዓት ላይ በአዲስ አባ ስታዲየም እንዲሁም ኢትዮ ኤሌክትሪክ ከቅዱስ ጊዮርጊስ በሐዋሳ ዘጠኝ ሰዓት ላይ፣ ሐዋሳ ከተማ ከፋሲል ከተማ አስር ሰዓት ላይ ይጫወታሉ። እንዲሁም ሮብ በተመሳሳይ ሸገር ከተማን ከኢትዮጵያ ቡና 12 ሰዓት ላይ፣ ድሬዳዋ ከተማን ከምድረገነት ሽሬ ሐሙስ ዕለት ሰባት ሰዓት የሚጫወቱ ይሆናል። ሀዲያ ሆሳዕናን ከአርባ ምንጭ ከተማ ሐሙስ አስር ሰዓት ላይ መቀለ ሰባ እንደርታን ከኢትዮጵያ ንግድ ባንክ የሰባተኛ ሳምንት የማሳረጊያ ጨዋታ ነው የሚሆነው። በሰባተኛ ሳምንት ጨዋታዎች እንግዲህ ከነገ ማክሰኞ ዕለት ጀምሮ እስከ ሐሙስ ባሉት ሶስት ቀናቶች ውስጥ የሚከወን ነው የሚሆነው። ሲቢ የኢትዮጵያ ፕሪምየር ሊግ የሰባተኛ ሳምንት ጨዋታዎች በእንደዚህ አይነት መልኩ የሚከወኑ ይሆናል። ተመልካቾቻችን በስድስተኛ ሳምንት የሲቢ የኢትዮጵያ ፕሪምየር ሊግ ቆይታ ያደረግንበት የዛሬው የብስራት ሀተታ ፕሮግራማችን የተከታተላችሁት ይመስል ነበር። ፕሮግራም አዘጋጅቶ ወደ እናንተ ማድረሱ መላኩ ወልደሰንበትና ኒያ ተነታረቀ ከመላው የስዱ ባለሙያዎች ጋር በጋራ ሆና አብረናችሁ ቆይታ ያደረግን በጨዋታዎቹ ዙሪያ ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አስፍሩልን ሰነ ጊዜን